ያደረከው ምኑን ነው? ችግር አለው? ኪራይ እያለች ነው ማለት ነው። ያው እሱ ደግሞ ምንም ችግር የለም እያለ ነው ቤተሰቦችዬ እና እሺ፣ እና ቤተሰቦችዬ ኪራ በጣም በጣም ናሁን ማለት ነው። በጣም ትንከባከበሽ ያለች እናቴ እያለ ነው እና ምሮዬ፣ ደግሞ መጀመሪያ አስደንግጧት፣ አትንከባከብሽም፣ አትፈልግሽም ምናምን ብሏት ደንግጣ ደንግጣ ነበረ እና ግን እሱ ተወድሻለ፣ ብታይሽ ራሱ እያለ ነው። እና አያድርገውና ብሞት ራሱ በመንፈስ እመጣለሁ። ትወደኛለህ፣ አምነህበት አይደለም እየገባው ደግሞ ቃል የገባኸውን ቃል አትርሳ። እና እኔን እንኳን ትንባት አገኝ ህይወትህን ያለማንገራገር መቀጠል ትችላለህ። እና አመመኝ እያለችው ነው መሰለኝ። እና ላንተ ሲል እድሜ። እድሜ ጨምርልኛ፣ አይዞህ፣ ለአንተ ስል እድሜ ጨምርልኛ፣ አትጨነቅ። ኧረ ብዙ ሳንኖር ገና ስለ ሞት አታውሪብኝ እያላት ነው። እና አሁን ምሮ ደግሞ ያው እንግዲህ ለአንተ ስል እድሜ ጨምርልኛ፣ አይዞህ፣ ተስፋ አትቁረጥ እያለችው ነው። እና በፈጣሪ ጣልቃ እንግባ እያለች ነው እሱ ደግሞ ለይተህ ምታ ለይተህ ምታ እያለ እሷን እንዳነካብኝ፣ ምሮን እዬ እንዳነካብኝ እያለ ነው እንዲህ። አንተ ደግሞ ምንድን ነው የምትለው እያለች ነው ምሮ። አሁን ደግሞ ናሁ የአዲሱ እንግዳ ደግሞ ወደ ጽናት መጣ። ዛሬ ደግሞ ምን ሆነሽ ነው? ሳሎኑን ወደ ሳሎን አትመጭም ወይ? ወደ ሳሎን አትመጭም እንዴ እያላት ነው። ሳሎኑን ለእናንተ ለልቀቅላችሁ ብዬ ነው እያለችው ነው ከዛ ሳሎን እኮ ማንም የለም፣ ኪራ የለም። እና ኪራ ባይኖር ሀሴት ሰው አይደለችም ወይ እያለችው ነው ማለት ነው። እሱ ደግሞ ለካ እሷም አለች፣ እኔ እኮ አንቺ ብቻ ነሽ የምትታየኝ አላት አይደል። እኔ ብቻ ነኝ አይደለም የምታየ እያለችው ነው ማለት ነው። እሱ ያው እያስመሰለ ነው በነገራችን ላይ እኔ አንቺ ብቻ ነሽ የምትታየኝ የሚለው ማለት ነው እንጂ ያችኛዋንም ይወዳታን ማለት ነው። ያው የአዲሱ እንግዲህ እንግዲህ በየሄደበት ነው እንግዲህ ሴቶችን ላይ ጉብ የሚለው ማለት ነው። ጽናትዬ ጋ ብቻ አይደለም ሀሴትንም በጣም ነው የሚያሸግረውና እሷ ደግሞ ጸባዩን አውቃበት አይደል? ብላ የዛሬን ያሳድረኝ ወድሻለሁ። ኧረ አንተ እንደዚህ አታደርግ የሰው ትኩረት መሳፈልግ እንደዚህ አታደርግ፣ አለችው ጽናት። እሱ ደግሞ አልገባኝም፣ ማለት የአንቺን ትኩረት መሳፈልግ መስሎሽ ነው? መስሎኝ ሳይሆን ከእውነት የተረዳሁትን ነው፣ አለች ጽናት። እዬ ደግሞ የነገርኩህ ግን ግምት መገመት ትች ያለሽ፣ ግምትሽ ልክ አይደለም። ልክነቱ ለእኔ ከታየ በቂ ነው። ግን እዚህ ጋር ስታየኝ ስራ እንጂ ለሌላ አላማ አይደለም የመጣሁት። ቆይ ምን አስበሽ ነው? ምንም ግን የተሰማኝንና ያሰብኩትን አለመናገሪ ብዙ ነገር ብዙ ብዙ ነገር አጥቻለሁ፣ እያለች ነው። የገር መናፍሽን ምን ላስፈታሽ ነው? ብዙ ሰውን ብዙ ሰውን ለሰው ብዙ ቀለል ስለምሎ ሚስጥሩን ሁሉ ለእኔ ያወራን አለ። ለእኔ ግን እንደዛ አይመስለኝም አለት ፅናት። እንዴ በጣም ለራስሻለሽ ግምት የተጋነነ ነው አላት። እንደዛ እንኳ አይደለም። በቃ አሁን ስራ የለብኝ ብላ ጽናት እየሄደች ማለት ነው። እሱ ደግሞ ያው እንግዲህ ይወዳታል ማለት ነው። እና ትዕግስቴን ተበታተንሹው በጣም እያላት ነው። ይሄ ልጅ እንግዲህ ሁሉም ላይ ጉብ ነው የሚለው እና ኪራ ውጭ ላይ አሳደረኝ ነው የምትይው እና በዚህ ከቀጠለ እኮ ሌላ ነገርም ሊያደርግሽ ይችላል። አይ እሱ ማታ ስለጠጣ ነው እንጂ በእኔ ላይ አይጨክንም። ሴ ትናንትና የጠጣሁ እኮ የመጨረሻውን ጥፍጣፊ አይደለም። ዛሬም ሌላ ቀን ነው። እስኪያስቢው ያስቢው። እሽ ምን ላድርግ ምሩ። እኔ እኮ ግራ ገባ። እኛ ላይ ጽናት ማለት ነው። እሱ ከሚሰቃይ ከዛ ቤት ውጭ እያለች ነው። ላንችም ለሱም ጥሩ የተሻለው እሱ ነው። ኪራ ውስጥ እኮ እስኪያስቢ ብዙ ጥያቄ አለ። ምን አድርጊያት ነው እንደዚህ የጠላችኝ? ምን አድርጊያት ነው እንደዚህ የጠላችኝ እያለ ስለዚህ፣ እሱ እንደዚህ መጨነቅ የለበትም። እሱ የሆነ ነገር ሆኖ ጻጻቱን አልችለውም። ሁለታችሁም እኮ እንደዚህ ሆናችሁ ሳይ አይምሮ እኮ ይወቅሰኛል። ልክ ነሽ። እኔም እንደዚህ ነበርኩኝ። ፍቅሬን በልቤ ነው መደበቅ የፈለግኩት እያለች ነው ፅናትና ምሮ እንግዲህ እያወሩ ካልሆነ ሁሉንም እውነት ለኪራ ልንገረው እያሉ እያወሩ እና አሁን መጣ ማለት ነው። ሁሉንም ነገር እንንግረው። ሰለምን እውነት ነው የምታወሩት? ደግሞ በቃ ና። አሁን ከመጣማ እኔ ልሄድ። ምን ነው ሂድ ሂድ የሚል ፊት ነው እንዲህ የመጣሁት። አይ አይደለም፣ እኔ ብዙ ሰዓት ስላጫወትኳት፣ አሁን ደሞ አንተ በተራጫውታት ቆይ አሁን እሱን ተውትና፣ ስለምን እውነት ነው ያወራችሁት? ታቃላችሁ እናንተ ሁለታችሁ ስትዋሹ ታስታውቅባችኋል። ስለዚህ እውነቱን አውጡት። እንዲህ የሴቶች ወሬ እኮ ነው ስናወራ የነበረው። በተደጋጋሚ ስታወሩ ሰማለሁ፣ አልገባኝም። ቆይ የምሩ ፍቅረኛ ሰላንኩኛ ይናንች ጓደኛ ፍቅር ፈረሰ ማለት ነው? አይ በቃ ሰሞኑ የተረዳሁት ያንን ነው። ናሁሜ እንደዛማ አትበል። ማንም እኮ ሳይኖር አንተ ብቻ እኮ ነበር ከጎኔ። እንደዚህ ብለህማ ማ ያንነት አትካደው። እና እኔ ምን ላድርግ? ችግርሽን ከሰናይትና ከምሩ ጋር ሁሉንም እያወራሽ እኔ እንዳላይ መሆን ከበደኝ እያለ ነው ናሁን። እና አሁን እኮ ሁሉም ነገር ሰላም ነው፣ ምንም አልተፈጠረም። ኪራም እኔም ደህና ነን። እስኪ እንደዛ ከሆነ አባባ ይሙት በይበላት። ምን አለች ናሁሜ? በቃ ኪራና ፅናት በጣም ተጋጭተው ውጭ በር ላይ በብርድ ስትጠበስ ነው ያደረችው። ተሰክሮ ነበረ እያሉ ነው። እና ለማንኛውም በጣም ደስ የሚል ድራማ ነው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። አመሰግናችኋለሁ የኔ ውዶች።